ሮ ልጅ ዘጠነኛውን ቀን የዮሐንስ ወንጌል ምዕራፍ አንድ ላይ መሰረት አድርጎ ሁለት ድረስ ያለው በማንበብ እንዲያገለግላቸው ችግር፣ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ሆኖም አንዳችስ እንኳ ለእርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ሁሉ ይህ ስለ ብርሃኑ ይመሰክር ዘንድ ለምስክር መጣ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ለሰው ሁሉ የሚያበረው እውነተኛው ብርሃን ወደ ዓለም ይመጣ ነበር በዓለም ነበረ ዓለምም በእርሱ ሆነ ዓለምም አላወቀው እርሱ ወደ ሆነው መጣ የገዛ ወገኖቹ አልተቀበሉትም የተቀበሉት ሁሉ ግን በስሙ ለሚያምኑት እነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣን ሰጣቸው ክብር ለክርስቶስ ይሁን አ ቃሉ እግዚአብሔር የተመሰገነ ይሁን አሜን የእጅግ የሞዳ አባት ይሻ